ኢዮብ መጽሐፍ ላይ አለ። አሁን ለምሳሌ የኢዮብ መጽሐፍ ላይ የእግዚአብሔር መንፈስ ፈጠረኝ የሚል ነገር አለው ሐሳቧ። አዎ። እና ያንን ሙስሊሞች በምን ይረዱታል፣ አይሁዶች በምን ይረዱታል የሚለው ነው ነገር። እስኪ እሺ፣ ወደዚህ ተሻገርክ ቶሎ ብለህ ነው። አይ፣ አንድ አይነት ሐሳብ አለን ስላልከኝ ነው። አንድ አይነት ሐሳብ ነው፣ ምክንያቱም የኢዮብ ምዕራፍ 33 ቁጥር 4 ላይ የያዊ መንፈስ አዎ፣ የያዊ መንፈስ ፈጠረችኝ ነው የሚለው። የግሱ መደብ ራሱ አሳቴኒ ነው የሚለው። አሳቴኒ ማለት ፈጠረችኝ ነው። ፈጠረችኝ ነው እንጂ ፈጠረኛ አይደለም። አንድ ያዘልኝ። ሁለተኛ ነገር ደግሞ ፈጠረኝ የሚለው ነገር ተመሳሳይ ነው ማለት አይደለም። ራሱ ለምሳሌ መዝሙረ ዳዊት ምዕራፍ 119 ቁጥር 73 ላይ እጆች ሰሩኝ አበጃጁኝ ይላል አይደል? ዳዊት ሲናገር እጆች ሰሩኝ አበጃጁኝ ይላል አይደል? አዎ እጆቹ ፈጣሪ ናቸው ወይስ መፍጠሪያ ናቸው? አዎ አዎ እጆቹ ፈጣሪ ናቸው ወይስ መፍጠሪያ ናቸው ለዳይት? እየጠየኩ ነው ያለው። አለ አዶልፍ ሜታፎር፣ ሜታፎር ብዬው ነው የሚቀበለው። ለምን ሜታፎር ይሆናል ፈጠሪ መፈጠር ሜታፎር ነው። እንዲህ ዘፍጥረት ምዕራፍ ሁለት ቁጥር ሰባት ላይ የአዊ አምላክ ሰውን ከምድር አፈር አበጀው ይላል በክንዱን ላክልኝ ደግሞ ስለሚል ያው ክንዱ ደግሞ ክርስቶስ ስለሆነ ወይ አልጨረስኩም፣ ልህም እሱን በኋላ ትነግረኛለህ። ከምድር አፈር አበጀው ሲል መበጀት ሜታፎር ነው። መዝሙረ ዳዊት ምዕራፍ 119 73 ላይ እጆች ሰሩኝ አበጃጁኝ ይላል። አሁን የሚነሳው ጥያቄ እጆቹ የፈጣሪ እጆች ማለት ነው። የፈጣሪ እጆች አበጃጁኝ ስለተባለ የፈጣሪ እጆች ፈጣሪዎች አይደሉም፣ መፍጠሪያ ናቸው፣ እራሱ ማለት ነው። ገብቶሃል? ልክ እንደዛ የሀይ መንፈስ ፈጠረኝ ማለት መፍጠሪያው ስለሆነ ነው ፈጠረኝ የሚለው ነገር ያለው ማለት ነው እንደዛ ማ ከሆነ ብዙ እንደዛ አይነት ነገሮች አሉ ባይብል ላይ አሁን ለምሳሌ እጄ ምድርን መስረታለች ቀኝ ሰማያትን ዘርግታለች ይላል ኢሳያስ 48 13 ላይ ቀኙ ማናት ክርስቶስ ቀኝ ነው ቀኝ ነው እጄ ክርስቶስ ብላ ተርጉሞ ችግር የለውም ቀኝም ሰማያትን ዘርግታለች ማናት ያው አለማትን በፈጠረበት የሚለው ሀሳብም አለ አደለ ቢለውን ክርስቶስን ውሰደው ክርስቶስ ብለው ውሰደው ችግር የለው ቀኝ ሰማያትን ዘርግታለች የሚለው ቀኝ የሚለው ማንን ነው ማናት ቀኝ ዘርግታለች ይላል በሴታን ከስትጠቀም የራሱ አካል የመለኮት አንድ አካል ብለን ልንይዘው አንችልም እኮ ማናት ስንት አካል አለው እግዚአብሔር እግዚአብሔር ሶስት አካል አለው ብዬ ነው የማስበው የተባለችው ስንተኛው አካል ናት ሜቢ ሁለተኛው አካል ማናት እሷ ሁለተኛው አካል ማን ወልድ እሺ እጄ የተባለችው አስማናት ቀኝ የተባለችው ወልድ ነው እጄ የተባለችው ማናት ያው ቀኝ ሲባል እጅን አይደለም የሚያመለክት እንደሰውኛ ስም ነው ሁለት ነገር ጣቶቹ ስለማለት በዛ ላይ ደግሞ የጣቶች ስራ ሰማያቶችን ባየው ጊዜ ይላል። ጣቶች ይላል ጣቶች እነማን ናቸው? እኔ ክንድ ሲባል ክርስቶስን ማሰብ ክርስቲያን ስለሆንኩ ማለት ነው። ጣቶች የተባሉት እነማን ናቸው? ቀኝ የተባለችው እነማን ናቸው? እጅ የተባለችው እነማን ናቸው? እዚህ ጋር የተለያየ ቦታ ላይ የተለያየ እንትን አለ፣ የተለያየ እንትን የሚለው ነገር አለ። ስለዚህ የሚፈጥረበትን ባህሪያት ባጠቃላይ እንትን ነው ራሱ ማለት ነው። ኢሳያስ 97 ላይ የእግዚአብሔር ቅናት ይህን ያደርጋል አለ። የእግዚአብሔር ቅናት የሚባለው ማን ነው? ቅናት የሚባል አለ ሌላ የሚያደርግ ከእግዚአብሔር ውጭ የሆነ ፈጣሪ ነገር ቅናት ሳይሆን አንድ ስሜት ማለት ነው። የአምላክ ስም ኤግዛምፕል፣ እስተ ባንተ ለስተ መዝሙረ ዳዊት ምዕራፍ 37 ቁጥር 30 ላይ የጻድቅ አፍ ጥበብን ያስተምራል ይላል። ስለዚህ የጻድቅ አፍ አስተማሪ ነው ወይስ ማስተማሪያ ነው? የጻድቅ አፍ እኔ የምረዳው መንፈስ ቅዱስ አድርጌ ነው። የአንተን ነው። የጻድቅ አፍ ጥበብን ያስተምራል የሚለው የጻድቅ አፍ ነው የሚለው የአንተ አፍ በእኔ አድሮ መንፈስ ቅዱስ ከተናገረ በሚለው ያስተምራል ነው። የጻድቅ አፍ ጥበብን ያስተምራል ይላል። ስለዚህ ጥበብን የሚያስተምረው የአንተ አፍ ያስተምራል ስለተባለ አስተማሪ ነው ማለት ሳይሆን አስተማሪው አንተ ነህ፣ ግን የምታስተምረው በአንደበተህ ስለሆነ አንደበት ያስተምራል ማለት አንደበት አስተማሪ ነው እንደማትለው ሁሉ እግዚአብሔርን በመንፈሱ አማካይነት ነው ነገሮችን ሕያው የሚያደርገው። ስለዚህ ያ ማለት መንፈሱ ፈጣሪ ነው ማለት አይደለም። ደግሞ በሴት ጾታ ነው የተቀመጠችው ማለት ነው። አንደበቱ ፍርድን ይናገራል አለ። የሚናገረው ማን ነው? ሰውዬው ነው የሚናገረው ወይስ አንደበቱ ነው የሚናገረው? እኔ እንጂ ኡስታዚ፣ እኛው ላይ ኢሳይያስ ኢሳይያስ ምዕራፍ አንድ ቁጥር 20 ላይ እንቢ ብትሉ ብታምጹ ሰይፍ ይበላቸዋል፣ የእግዚአብሔር አፍ ይህን ተናግሯልና አለ። የተናገረው እግዚአብሔር ነው ወይስ እግዚአብሔር አፍ ነው የሚናገረው? ያ እግዚአብሔር አፍ የሚለውን እኛ ክርስቲያኖች የምንረደው መንፈስ ቅዱስ በሚለው ነው። አረ የለም፣ እንደዛ አይነት ትርጉም የለም የለውም፣ እንደዛ አይደለም፣ በክርስትና ውስጥም የለም። ዛሬ አዳዲስ ነገር ነው የሰማሁት። እራሱ ማለት ነው እግዚአብሔር አፍ የተባለው እዛ ጋር እግዚአብሔር አፍ ነው እግዚአብሔር ነው ተናጋሪ፣ ግን የሚናገረው በአፉ ስለሆነ እግዚአብሔር አፍ ተናግሯል ሲባል እግዚአብሔር አፍ ተናጋሪ ነው ብለን እንደማትለው ሁሉ እግዚአብሔር እግዚአብሔር መንፈስ ፈጠረኝ ማለት ፈጠረች ማለት መንፈስ ፈጣሪ ናት ማለት አይደለም፣ መፍጠሪያ ናት ራሱ ማለት ነው። ባህሪያቶቹን እያንዳንዱን ነገሮች እየሸነሸንን እየሸነሸንን እያወጣን ወደ አይደንቲቲ ምን አይደንቲፋይ የምናደርጋቸው ከሆነ ብዙ አይደንቲቲዎች አሉ ማለት ነው። ጥበብ አለ፣ ማስተዋል አለ፣ እውቀት አለ ይህን ጥያቄ ብንገለብጠውና ወደ አላህ ብንወስደውስ ከፈለክ አንተው አሁን አልመሲሁ ሳያለን የአላህ መንፈስ ነው የሚለው ሀሳብ አይልም። እንደዛ ያለ መንፈስ አይልም። ከእርሱ የሆነ መንፈስ ከእርሱ የሆነ አዎ ከአላህ የሆነ ማለት ነው። የሁላችንም መንፈስ ከእሱ ነው የሚሆነው ራሱ ዒሳ ብቻ አይደለም። ስለዚህ ንሳ መራፋራ ቁጥር 171 ላይ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ፣ በአላህ ላይ እውነት እንጂ አትናገሩ። የመርየም ልጅ አልመሲህ ዒሳ የአላህ መልእክተኛ ብቻ ነው ይደና ወደ መርየም የጣላት አለ የይሁን ቃል ነው ይላል። ወደ መርየም የጣላት የጣለው አይደለም የሚለው የጣላት፣ ሁን የሚለውን ቃል አላህ ወደ መርየም ጥሎ ዒሳ እንዲፈጠር አድርጓል ማለት ነው ከዛ በኋላ ካለ በኋላ ከእርሱ የሆነው መንፈስ ነው ብሎነ የሚያስቀምጠው ከእርሱ ምንድነው የሆነው? ከአላህ የሆነው መንፈስ ነው። ከመርየም የሆነው ደግሞ እንቁላሉ ነው። ስፐርም ሴል የለው። ያንን ደግሞ እንቁላል የነበረውን ፍጥረት ህያው የሚያደርግበት አካልን ህያው የሚያደርገበት ደግሞ መንፈስ ይባላል። ማለት አደም ላይ እንዳደረገው ማለት ነው። አደም ላይ የነበረው መንፈስ ራሱ የተነፋ ነው። ራሱ በአደም ላይ የነፋው ማለት ወደ መርየም የጣላት ነው የሚለው የጣለው አይደለም። ከዛ በኋላ ምንድነው የሚለው ማለት ነው። አዎ አንድ አደም አይነት ነው። ራሱ ስለ ሩህ ይጠይቀዋል። ሩህ ከጌታ ከጌታ እውቀት ነው። ከማን ከጌታ ዘንድ ነው። ከእውቀቱም ጥቂት እንጂ አልተሰጣችሁም እና በላችሁ ነው የሚለው። ለምን እውቀቱ ራሱ ከዛ የመጣ ነገር ነው። ራሱ ያው እውቀቱ ራሱ ጥቂት ነው የተሰጠን። ስለ ሩህ ይስራ ምዕራፍ 17 ቁጥር 85 ላይ እንደዛ ነው። ከሩህ ይጠይቀዋል። ያንተም የኔም ሩህ ማለት ሩህ ከጌታ ነገር ነው። ከእውቀትም ጥቂት እንጂ አልተሰጣችሁም እናበላቸው በላችሁ ይላል። ሩህ የተፈጠረው አለም በተፈጠረ ጊዜ ነው፣ የሁላችንም የተፈጠረው። ነገር ግን ልክ እንደ አፈር ማለት ነው። ለምሳሌ አካላችን የተሰራው ከምንድን ነው? ከአፈር ነው። ከአካላችንና ከአፈር ማን ይቀድማል ሲባል ምድር መጀመሪያ የተፈጠረ ነው። ፈጥሮ ከዛ በኋላ አካላችን የተፈጠረው ከምንድን ነው? ሱረቱል ተጣሃ ምዕራፍ 55 ላይ ሱረቱል ተጣሃ ምዕራፍ 55 ላይ እንደዛ ነው። ከእርሷ ከምድር ፈጠርናችሁ ይላል። ከምንድን ነው የተፈጠረው አካላችን? ከምድር ነው። ከኛ ምድር ይቀድማል፣ ቀደም ብሎ የተፈጠረ ነው። ከዛ አካላችን አካላችንን ደግሞ የፈጠረው ከምድር ነው። ከዛ መንፈሳችን የሚፈጠረው ደግሞ ከነበረ መንፈስ ላይ ነው። የሚነፋው ህያው ለማድረግ ማለት ነው። ይነፋል፣ ያን መንፈስ ማለት ነው የሚነፋው ደግሞ አላህ ደግሞ ምንድን ነው የግድ ደግሞ ከአፉ እያወጣ አይደለም፣ እንትን የነበረን ነገር መንፋት ይችላል። አንተ መኪና ተፍሶብህ ጎሚስታ ሄደህ ንፋልኝ ትለዋለህ። ጎሚስታ ሰራተኛው ነፋው፣ ከምን አምጥቶ ነው የነፋው ከኦክሲጅን ማለት ልክ እንደዛ ማለት ከሆነ የተቀመጠ ነገር አለ፣ ከዛ ላይ ነፋልህ። አመሰግናለሁ ብለህ ሳንቲም ከፍለህ የምትፈልገውን ትሄዳለህ። አላህም ደግሞ የተፈጠረ መንፈስ አለ። አደም ሲፈጠር በአደም ጀርባ ላይ የተፈጠረ መንፈስ አለ። የሁላችንም መንፈስ እዛ ነው፣ ከዛ ላይ ነው የሚነፋው ለኛ ማለት ነው። ከዛ በኋላ የአንተ አይደንቲቲ ይሆናል። የውስጥ ማንነት፣ የውስጥ ማንነት ማለት ነው። ፍጡር ነው። ሁለቱም ፍጡሮች ናቸው። ራሱ አሁን ጥያቄው ዞሮ ደግሞ እኛ ጋር ምንም ችግር የለውም። አሁን አንተን ጥያቄ የሚጠይቅ አንተ ፍጡር ነው ወይስ ፈጣሪ ነህ ማለት፣ እኔ ማፍጡር ነኝ። ሙሉ ለሙሉ ፍጡር ነው። አንተ ውስጥ ያለ መንፈስ ከየት ነው የመጣው? ቸግዚያ ሸይ እኮ ከእግዚአብሔር አፍ እፍ ብሎት፣ በጸጋ በጸጋ የሚገኝ አዎ፣ ግን እፍ ብሎት ነው የተገኘው። ከውስጥ የሚወጣው እኮ ከውስጥ የሚወጣው ነገር ፍጡር ነው ወይስ ፈጣሪ ነው? ከእግዚአብሔር የሚወጣው፣ ከእግዚአብሔር አሁን ለምሳሌ ዘፍጥረት ሁለት ሰባት ላይ አዳምን የምድር አፈር አበጀውና በአፍንጫው እስትንፋስ እፍ አለበት። እፍ ሲል እግዚአብሔር ከአፉ የሚወጣው ነገር ፍጡር ነው ወይስ ፈጣሪ ነው? ከእሱ የሚገኝ መለኮት ተሳትፎ ነው እኮ ፍጡር ነው ወይስ ፈጣሪ ነው? ዘላለማዊነት በሱ መልክ የምናገኘው ፍጡር ነው ያልተፈጠረ ነው? እሺ፣ ፍጡር ነው ያልተፈጠረ ነው? ፍጡር ነው ወይስ ያልተፈጠረ ነው? ከእግዚአብሔር አፍ ይወጣው። ይሄን ጥያቄ መመለስ አልችልም፣ ማንም አይመልሰውም። ጥያቄ ጠይቃችሁ ክርስቲያኖች፣ ሙስሊሞች ይህን ጥያቄ ጠይቁ። የትን ቦታ ላይ ክርስና ውስጥ ያለው የአንትሮፖሎጂ ትምህርት ሰው የሚባለው ነገር ሰው ሁለት ነገር ውቅር ነው፣ የመንፈስና የአካል ውቅር ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 እና 17 ላይ ኢንዋርድ ማንና አውትዋርድ ማን ነው የሚለው፣ የውስጥ ሰውና የውጭ ሰው ብሎ የሚያስቀምጠው እኔ ውስጥ ያለው ሰው እኔ ራሴ ነኝ። ራሱ ስሞት ሥጋ አፈር ሲሆን እመሄደ ወይድ የሚባለው መንፈስ ነው ራሱ አይደል እንዴ አዶልፍ የሚባለው ነገር ዲኮምፖስት ያረካተምና ኮሞሌክ ኮምፖስት ያደርገው ይወርና፣ ወይድ ማለት ያልተፈጠረና የተፈጠረ ነው። ከአፉ ከሆነ ያወጣው አይ ፍጡር ነው ካሉ ደግሞ ፍጡር ውስጡ ነበረ ፈጣሪ ውስጥ ፍጡር ነበረ አሁን በኢስላም አስተምህሮት መንፈስ የተፈጠረ ነገር ነው የሚነፋው ከነበረ ነገር ላይ ነው የሚነፋው ምንም የሚያገናኘው ነገር የለም ፍጡር ነው ከአፉ ያወጣ የሸነሸነ ምናምን ነገር እፍ አይልም ፈጣሪ ነገር ባህሪ የለውም ፈጣሪ መለኮት ነው እሱ ጋር ስለዚህ እንደዛ ከሆነ ፍጡር ፈጣሪ ውስጥ ነበር ወይ አንተ ከመፈጠረ በፊት ፈጣሪ ውስጥ ነበር አፍ ውስጥ ነበር። ይሄን ነገር ደግሞ ስንይዘው ምንድነው፣ ነፍሳችን ማጠፋ ነች። ክርስትና ታምላለች እንደማጠፋ። የኛም እኮ በሩህ እኮ ይሞታል ብለን አናምንም። ራሱ ዙመር የቁራን አያ ላይ እኮ እንትን አለ፣ ነፍስ ሁሉ ሞትን ቀማሽ ነች። ነፍስ የሚለው ነገር እንትን ነው፣ ደሚሩ ነፍስያ ነው። እሱ እኮ ልክ ምንድነው መሰለ ማይሰልፍ አካልን ይወክላላ። ነፍስ ማለት አንተ ራስህ ነህ። አንተ ራስህ ነህ። ከዛ በኋላ ደግሞ መንፈስን ሰውነትን ነው እንደምትወክለው። እሷ ነፍሰ ገዳይ ይባል ይላል፣ ባይብል ላይ ነፍሰ ገዳይ ሲባል ምንን ነው የሚወክለው ነፍስ ሲል ባይብል ላይ? ክርስቶስ ደግሞ ነፍስን መግደል የማይቻላቸው ስጋን የሚገዱ አዎ፣ እሱ ደግሞ መንፈስን ይወክላላ። አየህ፣ ነፍስ የሚባለው ነገር አዎ፣ እንደዚያ ሲል ስለ ሩህ ነው የሚያወራው፣ ስለ መንፈስ ነው የሚያወራው። ልክ ነህ። ግን ስለ አካል ደግሞ ሲያወራ ደግሞ ነፍሰ ገዳይ ይላል። ወንድሙን የሚጠራ ነፍሰ ገዳይ ነው ይላል። ወንድሙን የሚገድል ነፍሰ ገዳይ ነው ይላል። ነፍስ ይገደላል። አሁን ነፍስ ሲል ደግሞ እዚህ ጋር ምንድን ነው? አካልን ነው የሚያመለክተው። በክርስትና ላይ ነፍስ መግደል ማለት ከክርስቶስ መግደል ማለት አይደለም። ነፍስ አሁን አሁን አንድ ሰው ሰው ቢገድል ምንድን ነው የሚባለው? ነፍሰ ገዳይ ይባላል። በአማርኛ ይባላል በአማርኛ ይባላል። ባይብል ላይ ይባላል፣ ራሱ ነፍሰ ገዳይ ይላል ባይብል ላይ። ሶል ኪለር ይባላል እንግሊዘኛው ላይ ባይለውም፣ ግን ነፍስ ይሞታል ይላል። ነፍስ ይሞታል ብሎ ይናገራል ባይብል ላይ ራሱ። አረ ነፍስ ነፍስ ከሳች ይላል፣ ነፍሴ ከሳች ይላል። አሁን ነፍስ የሚባለው ይኸውልህ፣ በአይሁድ በክርስትናና በእስልምና የነፍስ ትምህርት አንድ አይነት ነው። እሺ እንዳትቸወድ። ምንድነው ምናምነው መሰለ አንትሮፖሎጂ ላይ መንፈስ የሚባለው ነገር የማይሞት ክፍል ነው የሰው